ሰላም ሰላም ያሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በክፍል አንድ ይዘንዳችሁ የመጣን ካሀ እስከ ሰ ያሉ ፊደላትን እንዴት ነው በእነዚህ ቃላት የምንመሰርተው ና እያንዳንዱን ደግሞ እንዴት ነው ቅርጻቸውን የምናውቀው እንዴት ነው የሆሄያትንስ እያንዳንዱ ሆሄያት ድምፅ ምናወጣው ወይም የምንጠራው ብላችሁ ላላችሁን በክፍል አንድ ከሀ እስከ ሰ አዘጋጅተን ላችሁ ነበር። ዛሬ ደግሞ ከሸ እስከ ኘ በክፍል ሁለት ይዘንዳችሁ መጠናል። እንግዲህ ወደ ቀጣዩ ክፍል ለማለፍ ይህንን መከታተላችሁ አጠቃላይ የአማርኛ ቋንቋ ፊደላትንና እንደዚሁም ደግሞ የእያንዳንዱን የፊደላት ቅርጽ ለመለየት በቀላሉ እንዲሁም በእነዚህ ፊደላት የተመሰረቱ ቃላትን ወይም ጽሑፉን ለማንበብ ይጠቅማችኋል እና በጥሞና ተከታተሉ። ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ዩቲዩባችን አበረታቱ፣ ላይክ ሼር አድርጉ። እንግዲህ ዛሬ ከሀ እስከ ሰ በክፍል አንድ እንዳየን መጠን ነበር። ዛሬ ደግሞ ከሸ እስከ ኘ እነዚህ አንደኛው የፊደላት ቤተሰብ ነው። ወይም የፊደላት አንደኛው ሆሄ፣ ይኸው ሸ ቀ በ ተ ቸ ነ ኘ። እነዚህ የአማርኛ ፊደላት በአንደኛው ወይም ከሀ እስከ ሰ ያሉትን እንዳሳየኋቸው፣ እነዚህ ደግሞ ከሸ እስከ ቀ ሰባት ሰባት ቤተሰቦች አላቸው እያንዳንዳችሁ የአማረኛ ፊደላት ከሰባቱ ቤተሰቦች አንደኛው ፊደል ሸ ቀ በ ተ ቸ ነ ኘ እንደምታዩት ነው እንግዲህ ሁለተኛው ፊደል ደግሞ ወይም የሸ ቤተሰብ ሁለተኛ ፊደል የቀ ቤተሰብ ሁለተኛ ፊደል የበ ሁለተኛ የተ ሁለተኛ የቸ ሁለተኛ የነ ሁለተኛ የኘ ሁለተኛ እንዲሁም ሶስተኛ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ቤተሰቦች አሏቸው። እነዚህ ሰባት ሰባት ቤተሰቦች እንዴት ነው ቅርጻቸው የሚቀያየረው ከአንደኛው በምንድን ነው የሚለዩት? ወይም ደግሞ እነዚህ ሰባት ሰባቱ ፊደላት ደግሞ እንዴት ነው እነዚህ ፊደላት ቃላት ተመስርተውባቸው እንዴት ነው የሚነበቡት የሚሉትን ቃላት መስርቼ አሳያችኋለሁ። እናንተም እንዴት ቃላት እንደምትመሰርቱ የማሳያችሁ ይሆናል። የእያንዳንዳቸውን ፊደላት ደግሞ ልዩነት እንደዚሁ የማሳያቸው ይሆናል። እስከ መጨረሻው ተከታተሉኝ። መጀመሪያ ወደታች እናንብብ። የእያንዳንዱን የራስ የራሳቸውን የፊደል ቤተሰብ ቁልቁል ወይም ወደታች ከላይ ወደታች እንግዲህ የእያንዳንዳቸው የፊደል ቤተሰብ ወደታች ወደታች ቁልቁል አስቀምጫቸዋለሁ። ይኸው እንደምታያቸው እያንዳንዳቸውን እናንብብና እንግዲህ የአንደኛና የሁለተኛ ፊደሎቹ ልዩነት የሶስተኛ ፊደሎቹ ልዩነት ደግሞ እናያለን። ሸ ሹ ሺ ሻ ሼ ሽ ሾ ይሄ ሸ ይባላል እስከ ሾ ሰባት ቤተሰብ አለው ቀ ቁ ቂ ቃ ቄ ቅ ቆ ይህም ሰባት ቤተሰብ አለው አንድ ሁለት ሶስት አራት አምስት ስድስት ሰባት አላቸው እያንዳንዳቸው ቀጣዩ በ ቡ ቢ ባ ቤ ብ ቦ ቀጣዩ የፊደል ቤተሰብ ተ ቱ ቲ ታ ቴ ት ቶ። ቀጣዩ ቸ ቹ ቺ ቻ ቼ ች ቾ። ቀጣዩ ነ ኑ ኒ ና ኔ ን ኖ ቀጣይ ደግሞ ኘ ኙ ኚ ኛ ይኸው ሰባት ፊደላትን አምጥቼ የነዚህ የሰባቱ ፊደላት ደግሞ ከነ ቤተሰቦቻቸው አድርጌ ይኸው እንደዚህ ጻፍኩላቸው አሁን በአንደኛው እና በሁለተኛው በሶስተኛው ያለው ልዩነት ልንገራቸው በአንደኛው የፊደል ቤተሰብ ወይም በእያንዳንዱ የፊደል ቤተሰብ ላይ እንደምታዩት ምንም የጎንዮሽ ወይም ምንም ቅጥል የለውም። ይሄው ንጹሕ ነው። ሸ ይሄው ሸ የሚባል ፊደል ይሄ ነው። ቀ ይሄው ይሄ ነው ቀ። በ የምታዩት ይሄ ነው በ። ተ ይሄው፣ ቸ ይሄው፣ የምታዩት ነ ይሄው፣ ኘ። ስለዚህ እያንዳንዱ የመጀመሪያዎቹን ያዙ። አሁን ሸ ቀ በ ተ ቸ ነ ኘ እነዚህን በትክክል እዩቸው አሁን ከሁለተኛው ጋር ያለው ልዩነታቸው ልነግራችሁ ነው ሸ ቀ በ ተ ቸ ነ ኘ አሁን ሁለተኛ ፊደል ላይ ለመሆን ደግሞ ሁሎቹም ከእያንዳንዳቸው ላይ ከጎነ ጎናቸው ላይ መጨመር ነው። ሸ ወደ ሹ ለመቀየር ከመጀመሪያው ፊደል ላይ ይሄው ሹ። ቀ ወደ ቁ ለመቀየር ከጎኑ ላይ አግድም መስመር ቁ። በ ወደ ቡ ለመቀየር ከመጀመሪያው ፊደል ላይ ይሄው አግድም መስመር ቡ። ተ ወደ ቱ ለመቀየር አግድም አግድም መስመር ብቻ ከጎነ ጎናቸው ላይ ቸ ቹ ይሄው አግድም መስመር ነ ኑ ይሄው አግድም መስመር ኘ ኙ ይሄው አግድም መስመር። አሁን ሁሎቹንም እዩዋቸው፣ በትክክል ስለዚህ፣ ካያችኋቸው አግድም አግድም መስመር፣ ሆሪዞንታል የሆነ መስመር ጎነ ጎናቸው ላይ መሀል ጎናቸው ላይ አግድም አግድም መስመር ተሰመረ ወይም ተቀጠለባቸው ሁለተኛ ፊደሎች ሆነው። ስለዚህ ሹ ቁ ቡ ቱ ቹ ኑ ኙ። አሁን ወደ ሶስተኛው እንሄድ ሶስተኛው ጋር ስንሄድ ደግሞ እግረግራቸው ላይ ከዚህ ጋር ያለ ምሳሌ ከሸ ወደ ሶስተኛው ለመቀየር ግርግሩ ጫማ ጫማ ነገር፣ ወይም ሸፈፍ ሸፈፍ ማድረግ ወደ አንድ በኩል። እዩዋቸው በጥንቃቄ ሁሎቹንም፣ ይሄው የምታዩቸው ናቸው። ስለዚህ ሶስተኛዎቹ ይሄው ሺ ቂ ቢ ቲ ቺ ኒ ኒ። አንድ ልድገመላችሁ። ሺ ቂ ቢ ቲ ቺ ኒ ኒ። ይኸው ጫማ ጫማ ነው ያላቸው። በትክክል አይታችኋል። አሁን አራተኛው ጋር አራተኛው ፊደል ጋር ደግሞ ምንድን እንደሆነ ልዩነታቸው እንይ እግር ያላቸው ፊደላት ከሆኑ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ በግራ በኩል ያለ እግራቸው ያጥራል የምታዩቸው ናቸው። አጋጣሚ በዚህ በዛሬው ዝግጅት የመጡ እግር ያላቸው ፊደሎች ባለ ሁለት እግር ፊደሎች ብቻ ናቸው የመጡት ሸና በሁለቱ ብቻ ናቸው። ሌሎቹ እግር የላቸውም። አንዳንድ እግር ናቸው። ይህ ደግሞ ጠመዝማዛ ነገር ነው ወይም ርክርክ ነገር ነው ያለው፣ ርክርክ የሚባል ነገር ነው ያለው። እንግዲህ ሶስተኛው ላይ ሲመጡ እነዚህ ይሄው ይህን ይህን ቅርጻ ያዙ ና ወደዚህ ተመዝመዝ ያለው የና እና የኛ ተመሳሳይ ቅርጽ እንዲኖራቸው ሆኑ። እነዚህ ደግሞ አንድ ግር ፊደሎች ደግሞ እግራቸው ወደ አንድ ወደ አንድ በኩል ዞር ዞር አለ። ቃ ሻ ቃ ባ ታ ቻ ና ኛ አሁን አምስተኛ የፊደል ቤተሰብ ላይ ደርሰናል። አምስተኞቹ ጋር አምስተኞቹ ጋር ደግሞ ከመጀመሪያው ፊደል ጋር ያላቸው ልዩነት ቀለበት ይሄው፣ እግረ እግራቸው ላይ ቀለበት ይዩዋቸው። ቴ ከተ ወደ ቴ ይሄው ቀለበት ቴ። ከቸ ወደ ቼ ይሄው ቀለበት ቼ። ከነ ወደ እኔ ይሄው ቀለበት ኔ። ከእኘ ወደ እኘ ይሄው ቀለበት ስለዚህ አሁን ቀለበት መሆኑን አይታችኋል፣ በአንደኛ እና በአምስተኛ መካከል ያለው። ስለዚህ አንደኛውን ፊደል ከያዛችሁ አምስተኛው ፊደል ላይ ያለውን ፊደል ለመጻፍ ከየግራቸው ላይ ቀለበት ማድረግ፣ ሁለተኛውን ለመጻፍ ከየጎናቸው ላይ አግድም መስመር፣ ሶስተኛውን ለመጻፍ ከግራቸው ላይ ሸፈፍ ሸፈፍ ማድረግ። አንደኛውን ፊደል ብቻ በትክክል ጽፉ ጻፉ፣ ከዛ ሌሎቹን ለመያዝ በጣም ቀላል ነው ማለት ነው። ስለዚህ ይህን ልበላችሁ ሼ ቄ ቤ ቴ ቼ ኔ ኜ። አንዴ ልድገምላችሁ። ሼ ቄ ቤ ቴ ቼ ኔ ኜ። አሁን ወደ ስድስተኛው የፊደል ቤተሰብ እንመጣ። ይህ ስድስተኛው እንደምታየው ይሄ ነው። ስድስተኛው ደግሞ የራሳቸው ቅርጽ አላቸው። እነዚህ እንደዚህ ናቸው ብዬ መናገር የተወሰነ ለእናንተ ሊያወዛግባችሁ ስለሚችል በትክክል ቅርጻቸውን እያያቸው እየጻፋችሁ ተለማመዱባቸው። እየደጋገሙ እጠራላችኋለሁ። ሽ ቅ ብ ት ች ን ኝ አንዴ ደግሜ ልጥራላችሁ። ሽ ቅ ብትችንኝ እንግዲህ ስድስተኛ ፊደሎች እነዚህን የሚመስል ቅርጽ አላቸው። በትክክል እየጻፋችሁ ደጋግማችሁ እየጻፋችሁ ተለማመዱባቸው። ሰባተኛው የፊደል ቤተሰብ እንግዲህ ከመጀመሪያው ወይም የፊደል የመጨረሻው የእያንዳንዱ ፊደል የመጨረሻው ፊደል ሰባተኛው ነው የሚሆነው። ይህ ሰባተኛ ፊደል ደግሞ ሁለት እግር ወይም ሶስት እግር ካላቸው በቀኝ በኩል ያለው እግራቸው ያጥራል። ባለ አንድ እግሮች ደግሞ የምታዩቸው ከአናት አናታቸው ላይ ቀለበት ነው የተጨመረባቸው። ይኸው ስለዚህ ሾ፣ ቆ፣ ቦ፣ ቶ፣ ቾ፣ ኖ፣ ኞ። አንዴ ልድገምላቸው፣ ሾ፣ ቆ ቦ ቶ ቾ ኖ ኞ። ስለዚህ አሁን እናንተ የመጀመሪያዎቹን ፊደል በደንብ ያዙ። ማጠቃለያ ያህል በደንብ አድርጌ ልንገራቸው፣ ተከታተሉኝ። የመጀመሪያ ፊደሎቹ ሸ ቀ በ ተ ቸ ነ ኘ። እነዚህም ፊደል ይዤላችሁ መጥቻለሁ። ዛሬ በክፍል ሁለት ማለት ነው ከእነዚህ ፊደሎቹ ላይ ሁለተኛ ፊደሎቹን ለመጻፍ ከጎነ ጎናቸው ላይ አግድም መስመር መጨመር ስለዚህ እያንዳንዳቸውን እዩዋቸው በትክክል የሁሎቹም ጋር ከአንደኛ ፊደሎቹ ላይ አግድም መስመር ነው የተጨመረባቸው ሁለተኛ ፊደልን ለመመስረት በዚህ መሰረት ድምፃቸው ደግሞ ው ው ሚል ድምፅ ወይም ሹ ሸ ነበር ሹ ው ሚል ነው የተጨመረበት ስለዚህ ሹ ቁ ቡ ቱ ቹ ኑ ኙ ይሆናል። ሶስተኛው ፊደል ለመመሰረት ወይም ሶስተኛው ፊደል የተሰራው ደግሞ ከእግሩ ላይ ሸፈፍ ሸፈፍ ያለ ወይም ጫማ በመጨመር እዩቸው፣ ሁሎቹን ከእግሩ ጋር ሸፈፍ ማድረግ ወይም ጫማ ነገር እዩቸው እዚያ። እነዚህ ደግሞ ይ ይ ይ ሚል ድምፅ ተጨምሮባቸዋል። ሺ ሸ ነበር። ሺ ቂ፣ ቢ፣ ቲ፣ ቺ፣ ኒ፣ ኒ። ይኸው በቀላሉ የያዛችሁ ማለት ነው። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ ምንም በማያጠራጠር ሁኔታ እንደዚህ በቀላሉ መያዝ ትችላላችሁ። አራተኛዎቹ ደግሞ ሁለት እግር ወይም ሶስት እግር ከሆኑ በግራ በኩል ያለ እግራቸው ያጥራል። በዛሬው ዝግጅታችን ከባለ እግር ሆሄያት የመጡት ባለ ሁለት እግር ሆሄያት በ እና ሸ ብቻ ናቸው። በሌላ ባለ እግር ሲመጡ በእነዚያም ቸክ ማድረግ ትችላላችሁ። ሁሎችም እግራቸው በዚህ በኩል ያጥራል። በአማርኛ ፊደላት ውስጥ ባለ ሁለት እግር ወይም ባለ ሶስት እግር ሆሄያት ከመጡ ባለ ሶስት እግር የሚባሉት ጠጨሃም የመሳሰሉ ሲሆኑ ባለ ሁለት እግር ለሰ ሸ የመሳሰሉት ፊደሎች ናቸው። በዛሬው ሸ እና በ የምታያቸው ናቸው። ይኸው እግራቸው አጥሯል። ሌሎቹ ደግሞ እግራቸው ወደዚህ ወደዚህ የዞረ ነው። እነዚህም እየጻፋችሁ ተለማመዱ። ሻ፣ ቃ፣ ባ፣ ታ፣ ቻ፣ ና፣ ኛ። አምስተኛው ደግሞ የእያንዳንዳቸው ሁሉም የአማረኛ ፊደላት ውስጥ ሁሉም አምስተኛ ፊደላት ላይ ሲደርሱ ልክ እንደ ሁለተኛና እንደ ሶስተኛ አምስተኛ ላይም ተመሳሳይ ባህሪ ያላቸው ከእግራቸው ላይ ቀለበት ቀለበት ቀለበት ቀለበት ቀለበት ቀለበት ቀለበት ትጨምራላችሁ። ስለዚህ እግር ያላቸው ፊደሎች ከሆኑ ቀለበት፣ እግር የሌላቸው ከሆኑ እግርና ቀለበት እያደረገ ይሰራል ማለት ነው። ስለዚህ እኔ ልጥራላችሁ። እነዚህ ቀለበት ያላቸው ፊደሎች መሆናቸው እና ከአንደኛው ፊደል ላይ ቀለበት ተጨምሮበት አምስተኛው ፊደል እንደተመሰረተ፣ አምስተኛውን ለመያዝ አንደኛውን ካወቃችሁ፣ አምስተኛውን ለመያዝ ሁለተኛውን አንደኛውን ማወቅ አይጠበቅባችሁም አንደኛ ፊደል ካወቃችሁ ሁለተኛውን ለማወቅ ሶስተኛውን ለማወቅ አራተኛ አምስተኛ ለማወቅ እንደዚህ ቀላል ነው። ስለዚህ እዩዋቸው። ስለዚህ አምስተኛው ላይ ቀለበት፣ ሁለተኛው ላይ ጎኑ ላይ፣ ሶስተኛው ላይ እግር ሸፈብ፣ በአምስተኛው ላይ ቀለበት። ደጋግማችሁ እዩ። አምስተኛው ላይ ሼ ቄ ቤ ቴ ቼ ኔ ኜ የሚል ድምፅ አለው ሂ ይ ሂ ው ሲሆን ሼ ቄ ቤ ቴ ቼ ኔ ኜ። ቀጣዩ ስድስተኛው ፊደል ነው። ያው ስድስተኛ ፊደሎች የየራሳቸው ባህር ያላቸው ብዙ ጊዜ ከአናታቸው ላይ ጠመዝመዝ ማለት ነው የተለመደው ነገር፣ ወይም እንደዚህ ጠመም ማለት ወደ ጭንቅላታቸው ነው። ብዙ ጊዜ እንደዚህ የሚሰሩት ስድስተኛ ፊደሎች፣ አምስተኛ ፊደሎች ቀለበት ናቸው። ስድስተኛዎቹ ደግሞ ከጭንቅላታቸው ላይ የሆነ ጠመዝመዝ ጠመዝመዝ ይላል። ብዙ ጊዜ የተለመደው ግን በትክክል ያዙ። ሽ ቅ ብ ት ች ን ኝ። አንድ ልድገምላችሁ፣ ሽ ቅ ብ ት ች ን ኝ። ሰባተኞች ባለ ሁለት እግር ወይም ባለ ሶስት እግር ሆያት ከሆኑ በቀኝ በኩል ያለው እግራቸው ያጥራል፣ ወይም ካናታቸው ላይ ቀለበት ይደረጋል። እነዚህ እያቸው ሰባተኛ ፊደሎች። ስለዚህ ሾ ቆ ቦ ቶ ቾ ኖ ኞ። አሁን ልጠይቃችሁ። አንደኛ ፊደሎች ምንድን ናቸው ነበር ያልኋችሁ? ቅጽል የሌላቸው የመጀመሪያ የራሳቸው ቅርጽ ያላቸው ፊደላት አንደኛ ፊደላት ይባላሉ። እንደዚህ ካላችሁ ልክ ናችሁ። ሁለተኛ ፊደላት ምንድን ናቸው ነበር ያልኋችሁ? ሁለተኛ ፊደላት ከጎናቸው ላይ አግድም መስመር የተጨመረባቸው ናቸው ነው ያልኋችሁ። እንደዚህ ካላችሁ ልክ ናችሁ። ሶስተኛ ፊደላት ምንድን ናቸው ነበር ያልኋችሁ? ሶስተኛ ፊደላት ከእግራቸው ላይ ጫማ ወይም ሸፈፍ ያለ ነገር ይኸው የምታዩትን ቅርጽ ይኖራቸዋል ነበር ያልኋችሁ። እነዚህ ጫማ ወይም እግረ ሸፋፋ ናቸው ካላችሁ ልክ ናቸው። አራተኛ ፊደላት ምንድን ናቸው ነበር ያልኋችሁ አራተኛ ፊደላት ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በግራ በኩል ያለ እግራቸው ያጥራል ነበር ያልኋቸው። ባለ አንድ እግር ከሆኑ ደግሞ እንደምታዩት ወደ አንድ በኩል ዘን ወይም ጠመም ጠመም፣ ጋደም ጋደም ያሉ ይሆናሉ። አምስተኛ ፊደላት ምን አይነት ቅርጽ ይኖራቸዋል ነበር ያልኋቸው? አምስተኛ ፊደላት ከእግራቸው ላይ ቀለበት ይኖራቸዋል ብላችሁ ከመለሳችሁ ልክ ናቸው? አምስተኛ ፊደላት ከየእግራቸው ላይ እንደምታዩት ቀለበት ቀለበት ቀለበት ይኖራቸዋል። ስድስተኛ ፊደላት ደግሞ የየራሳቸው ባህሪ ይኖራቸዋል። እነዚህም በትክክል እየጻፋችሁ ተለማመዱ። ሰባተኛ ፊደላት ምንድን አይነት ቅርጽ አላቸው ነበር ያልኋቸው። ባለ ሁለት እግር ከሆኑ በቀኝ በኩል ያለው እግራቸው ያጥራል፣ ወይም ከአናታቸው ላይ ባለ አንድ እግሮች አብዛኛውን ጊዜ ከአናታቸው ላይ ቀለበት ይኖረዋል ብያችኋለሁ። እንደዚህ ብላችሁ ከመለሳችሁ ልክ ናችሁ። አሁን ወር ቀጣይ በእነዚህ ፊደሎች እንዴት አይነት ቃላት እንደምትመሰርቱ ከእነዚህ ፊደሎች ውስጥ የተመሰረቱ ቃላትን ላንብብላችሁ። እንግዲህ አሁን ከአየናቸው ሌላ ምንም ተጨማሪ ፊደላትን ሳልጠቀም ሌላ ወያትን ሳልጠቀም እነዚህን ቃላት መሰረቱላችሁ። ለምሳሌ የምታዩቸው ሸኘ፣ ቀባ፣ በቃ፣ ተኛ፣ ተቸ። ነቃ ቃኘ የው እንደምታዩት ሸና ኘ ሸኘ ቀና ባ ቀባ በና ቃ በቃ ተና ኛ ተኛ ተና ቸ ተቸ ነና ቃ ነቃ ቃና ኘ ቃኘ ቡና ና ቡና ንና ቁ ንቁ ቱና ባ ቱባ ተና ቹ ተቹ ቀና ኑ ቀኑ ተና ኙ ተኙ ቀና ኙ ቀኙ እንደምታያቸው ከጎን ነጎን ናቸው። ላይ አግድም አግድም መስመር ያላቸው ሁለተኛ ፊደሎች ናቸው ብያችኋለሁ። እነዚህ ሁለተኛ ፊደሎች ናቸው። የራሳቸው ቅርጽ ያላቸው ምንም ቅጥል የሌለባቸው አንደኛ ፊደሎች ናቸው። ው ሸ ኘ ቀ በ ተ እንደምታያቸው አንደኛ አንደኛ ፊደሎች ናቸው። አሁን ሽ በ ት ሽና በ ው የመጀመሪያው ፊደል ት ተ ሸኝ የመጀመሪያ የመጀመሪያ ፊደሎች ናቸው። እነዚህ ተሸኘ ቤ ይው እግሩ ላይ ቀለበት ካለው አምስተኛ ፊደል ነው ብያችሁ ነበር። አምስተኛ ፊደል ይዤላችሁ መጥቻለሁ። ቢየ፣ ከዚያ ካናቱ ላይ ቀለበት ካለው ስድስተኛ ፊደል ቶ፣ አዚያችስ ይህ ሰባተኛ ፊደል፣ ካናቱ ላይ ቀለበት ካለው ሰባተኛ ፊደል። ከጠመዝመዝ ያለ ምናምን ከሆነ ያው የራሱን ቅርጽ ይኖረዋል ብያችኋለሁ። እሱንትን ለማመዳ አላችሁ። ስለዚህ አምስተኛ ሰባተኛ እና ስድስተኛ ፊደል ቤቶች በተነ እነዚህ ሶስቱም አንደኛ አንደኛ ፊደሎች ናቸው። በተነ ተ ኒ ይኸው ተ እና ቸ አንደኛ ፊደሎች ናቸው። ኒ ስድስተኛ ፊደል ተ ኒ ቸ ቤ ተኛ ኛ የምታዩት ይኸው ቤተኛ ቤ ከእግሩ ላይ ቀለበት ካለው ስንተኛ ፊደል ነው ያልኋችሁ? አምስተኛ ፊደል አምስተኛ ፊደል ነው። እዚያ ቤ የ ድምጽ አለው ቤተኛ? እነዚህ ደግሞ ምንም የራሳቸው ቅርጽ ያላቸው ምንም ቅጽል የሌላቸው፣ ይኸው ሸ የመጀመሪያው ፊደል በ የመጀመሪያው ፊደል ተ ሸበተ። እነዚህ ደግሞ ሁሎችም ስድስተኛ ስድስተኛ ፊደሎች ናቸው። ት ች ት ከዚያ ት ትችት። በ ታ ች ይኸው በታች። ብትን ትን ይኸው ብትን እናንተ እንግዲህ እኔ ለሳምፕል ነው። እነዚህን ቃላት ያዘጋጀሁት እናንተ ደግሞ እንደዚህ መለማመድ ትችላላችሁ። ለምሳሌ እኔ እንዴት እንደምትለማመዱ ላሳያችሁ። ቀ ያዝኩ። ለምሳሌ ቀ እዚህ ጋር መጣው አራተኛ፣ ባ ቀባ፣ ባለ ሁለቱ ቀባ። በ ተ ነ ጻፉት፣ በ ተ ነ ለዚህ እያደረጋችሁ እየጸፋችሁ ተለማመዱ። ቁ ቁ ና ቁና ቡ ቡ ና ቡና፣ ታውቃላችሁ ቡና። ይኸው ሁለተኛው ፊደል እና ከዚህ ጋር ደግሞ ስንተኛው ፊደል ነው? አራተኛው ፊደል ቡና። ስለዚህ እንዴት እንደሚጻፍ አያችሁ። ከዚህ ከፊደላት አንዱን መርጣችሁ የተለያዩ ፊደላት እንጂ የመሰረታችሁ ሺ በእዚህ መጣሁት ደግሞ ስድስተኛ ፊደል ከታ ቤተሰብ ት ይኸው ሺ እዚያ ሺህ ስድስተኛ ፊደል ነው። በአንደኛ ፊደል ት ስድስተኛ ፊደል። ስለዚህ እንደዚህ እያደረጋችሁ ተለማመዱ። በዛሬው ዝግጅታችን ከዚህ ላይ እናጠናቀቃለን። እስካሁን ስለተከታተላችሁ እናመሰግናለን። ተመችቶናል፣ ተርፋ ማነን ወይም እናተርፍበታለን ካላችሁ ዩቲባችን ሳብስክራይብ እያደረጋችሁ፣ ሳብስክራይብ ያላደረጋችሁ አበረታቱን፣ ላይክ ሸር አድርጉ፣ አበረታቱን። ቻው፣ በሌላ ዝግጅት ቀጣዩን ዝግጅት ይዘንላችሁ እስከምንመጣ ሰላም ሁኑ።